እሺ መምር፣ አመሰግናለሁ ስለቃኝ ስለነሳለኝ። እኔ ጥያቄ ነበረኝ መምር። እሺ የእኔ ጥያቄ በመንፈሳዊ ህይወቴ በጣም ሰነፍ ነኝ። በምጸለይበትም ሰዓት ደግሞ በጣም ነው ፈተና የሚደራረብብኝ። ፈተና ከመፍረቴ የተነሳ በተለይ በህቴ ላይ እና በቤተሰቦቼ ላይ ነው የምፈተነው ማለት ነው። አሁን ጸሎትንም ሁሉ ነው ትቻለሁኝ። እሺ ለምን? በጣም በጣም ነው የምፈተነው። ከስራ እፈናቀላለሁ፣ ቤተሰቦቼ ይታመማሉ፣ እህቴ ከስራ ትወጣለች። በቃ በጣም ብዙ ነገር ቤተሰቦቼ፣ በተለይ እናቴ ትታመማለች። እኔም ሰው ሁሉ በቃ ይነሳብኛል ማለት ነው በጥላቸው። ስለዚህ ጸሎት ማቁ ስታቆሚ፣ ቆመ ይሄ ሁሉ? አዎ ስተውሞ፣ የለም ስራም ገባሁኝ አሁን ማለት ነው። ስለዚህ ምን ታረኝ? ከሃይማኖት ትወጪ ወይም ሃይማኖት እንደዛና መሆን አልፈለግም። ማልግራ ስለገባ ለማንኛውም መቼም ይገባሻል ምን እንደሆነ ምክንያቱ። ልክ ጸሎ ስታቆሚ የነበረው ነገር የሚመለስ ከሆነ እያደረግሽ ያለሽ የምትሰሪው ስራ፣ ቤተሰቦችሽ በሙሉ እንዳለ ሁላችሁም በአንድ መንፈስ የተሳሰራችሁ መሆናችሁን ያ በአንድ ርኩስ መንፈስ ሁላችሁም ጋር እየሄደ በህመም ያቃጥር መንፈሳል። ለምሳሌ አንቺ ጋ ያለው መንፈስ ስራሽን ያሰጣል፣ እናትሽ ከሄዱ ያበላሻል፣ ምናምን በቃ እሱ ነው። ምክንያቱ ደግሞ ምንድን ነው? ይሄ ሁሉ ነገር የሚሆነው ስለማታስሪያቸው ነው፣ መናፍስቶቹን ስትጸልይ። በስላሴ ስም ታሰር፣ ስራህን አቁም። ከእናት ከአባት የመጣ መንፈስ ተመልሰ ወደ እናትና አባት ያት ሂድ፣ እዚሁ ባለበት ታስር። ከእኔ ጋር የተወለድክ እኔ ላይ የተላክ ከሰዎች የመጣ የቡዳ መንፈስ ታሰር። መጀመሪያ ማሰር አለባችሁ። ሳታስሩ ምንም ነገር አታድርጉ። ተይዘሃል፣ ታሰር ነው ማለት ያለባችሁ። ከታሰረ በኋላ ለመሸኘት ሌሎች አባቶች ጋር ሜት ትችላላችሁ ግን ማሰር አለባችሁ ማሰር ማሰር ማሰር እ በቃ ይሄ ነው ትልቁ ጉዳይ እሺ። ስለዚህ አንቺ ጸሎት ስታቆሚ ሕመሙም ችግሩም ስቃዩም ስድቡም መገፋቱም የሚቀር ከሆነ ስትጸሊ ደግሞ ይሄ ነገር የሚመጣብሽ ከሆነ እውነት እንደው እግዚአብሔር ተበልጦ ነው በሰይጣን አይደለም። ማን ነው ታዲያ እናንተ ቤት የሚያስተዳድሩ ባለቤትነቱን ይዞ ያለው ማን ነው ነው የቤታችሁን ንግድ ፍቃድ ይዞ ያለው የሚዘውረው ግብር የሚያስከፍለው ማን ነው? ማለት ነው። አጅሬው ነው አትንኪኝ ነው እያለ ያለው እንደ አጠገብሽ የተቀመጠን አንድ የሆነን እንስሳ በአለንጋ ብትገርፊው ብድግሮ ተነስቶ የሚሮጠው የታሰረ ከሆነስ የት ይሄዳል? የትም አይሄድም። ስለዚህ እየተገረፈ እየተመታ ምቾት የሚሰማው ደስ ሲል እስቲ በዚህ እያለ እያገላበጠ ገላሉ የሚሰጥ የለም አይደለም ይሄ የሚበላ ነገር እንኳን ራሱ ሆድን ያጠግባል፣ ግን ለሰውነት ደግሞ ህመምና በሽታ ሊሆን ይችላል። ሆድን እያጠገበ ግን ደግሞ ለሰውነት ህመምና በሽታ ሊሆን ይችላል። ስለዚህ ሁሉ ነገር ተስማሚ አይደለም። ሁሉ ነገር በዚህ ምድር ላይ እያለን የሚመች ነገር የለም። የሚመች ነገር አለ ቢባል አንድ ሱ ማመስገን ነው እግዚአብሔር ማመስገን ብቻ ነው። ስለዚህ ብትቺ ሰይጣን እንዴት ነው እኔ እየጸልኩኝ የሚስማማው? እንዴት ነው የሚመቸው? እንዴት ነው ሰይጣን የማይጎረብጠው እኔ ስጸልይ እኮ እየተቃጠለ ስለሆነ ነው የሚያስቸግረኝ። እዛም እዛ የሚሄደ የሚተነካከለው ነው የሚባለው እንጂ እንዴት ጸሎት አቆማለሁ ተብሎ? ስለጸሌሽ ይሄ ችግር ስለመጣ ጸሎት ባቆም ይሻለኛል ይባላል? ይሄ ውሳኔ ወሰነ፣ እንደዚህ ተገቢ ነው በጣም እንትን ስለጨነቀኝ ስጋሽና ሞት ወይም ደግሞ ቤተሰቦች ተጨንቀው ከሆነ እውነት አንቺ ጸልየሽ የሚሞት ሰው ካለ ጸሎትን ይገደለው ማለት ነው። ስለዚህ ይሄን አስቢበት ማሰር አለብሽ። መጀመሪያ ማሰር ቀለ ጸሎት ስትመረከኪ ታሰር፣ በስላሴ ስም ስራህን አቁም። እኔ ጋር ምንም ስልጣን የለህም። ክጅህ አለው። ከዚህ በኋላ ከኔ ጋር ምንም ጉዳይ የለህም። ኃጢአት እየሰራሁም ከነበርና በእኔ ኃጢአት ደስተኛ ከነበር ከዚህ በኋላ ኃጢአት ስሰራ አታገኘኝም። ቁርጡን መንገር ነው እኮ እሺ እኔ እጃኛለኝ ማለት ነው። እና በህልሜ የማየው ብዙ ጊዜ ከሌላ ሴት ጋር ሆኖ እኔን ትቶ ምናምን ክፉ ፊት ሲያሳየኝ ነው የማየው፣ በህልሜ ማለት ነው። ይህስ ምንድን ነው? ምን ሲያደርገኝ የእኔ በህልሜ ከሌላ ሴት ጋር ሲሄድ እኔ ሲተወኝ ምናምን አልፈልግሽም ሲለኝ ነው የማየው። ልጁ እንደዚህ አይነት ነው አንቺ ስታስቢም ልጁ እንውደው አይመስለኝም። እንደዛ ረሳስበው ወይ ሳስበው ሳይሆን በአካል ታውቂዋለሽ ወይም በስልክ ብቻ ነው የምታውቂው ማለት ነው። በአካል እንተዋወቃለን። ጠጋቢ ወደ ስልኩ፣ በአካል እንተዋወቃለን ወይስ? ስለዚህ አዲስ አበባ ላይ ያለሽ ነው ምንድነው የደወልሽው? አዲስ አበባ ላይ ወይስ አረብ አረብ አገር ላይ? አረብ አገር ስለዚህ ስንት ጊዜያችሁ ነው ከዚህ ልጅ ጋር? ዓመት የሆነናል አብረን። ካሁን ይደውላል፣ ትደውያለች፣ ትገናኛላችሁ። እኔም ስራ ቦታ በመሆንበት ሰዓት እናወራለን። በተደጋጋሚ በጣም እወድሻለሁ እያለ የሚናገረው ነገር አለ ነው? አረ እንደዛ አይለኝም፣ ግን ያው እኔ በጣም ስለምወደው ነው እንጂ። እኮ ይሄን ጠይቁ ስለመሰለሽ ተደጋጋሚ እንደሚወድሽ የሚናገር ከሆነ ውስጥሽ ይሄ ልጅ ያስመሰለ ነው እንደ አስመሳይ ነው እንደ ምናምን የሚል ስሜት እየፈጠረብሽ እንዳይሆን፣ ምንም ያላጠፋው ልጅ ማለት ነው እኔም ይህ ነገር መ ይለኛል። ግን አዎ። ግን ምንድን ነው እኔ ስለ ሱ ሀዘን ለማውራት ፈልጌ አይደለም፣ እንድትረዳ መምርዬ። ግን በጣም ቅዥቅዥ ያለ ነው። ከስልኩም ብዙ ነገር አይበታለሁኝ እያም ሆኖ በጣም ስለምወደው፣ ግን አብሬው ነኝ። ቀዝቀዝ የሚለው በምንድን ነው? በቃ ዝም ብሎ ባወ ብሲያወራም ሆነ ምንም ሲል ሆነ በቃ በሁሉም ነገር የሆነ ተጨባጭ ነገር የለውም። ስራ አለው ስራ ይሰራን፣ ግን ብር አይበረክትለትም በጣም ነው የሚሰራው። ምን ያደርገዋል ገንዘቡ? ለምሳሌ ሀገር ላይ ን ካሜራ አለ ካሜራ ጥሶ ከሄድ አሁን ያነሳዋል። ካሜራ ቢያንስ አራት ሺ እስከ አራት ሺ ሪያል ምናምን ድረስ ያስከፍሉታል ማለት ነው። እዚህ አረብ ሀገር ላይ አረብ ሀገር ላይ ካሜራ አለ ሽፍርና ነው የሚሰራው። ያን ካሜራ ጥሶ ከሄደ ከአነሱት አራት ሺ ሪያል ነው የሚያስከፍሉት። በሱ ሰማንያ ሺ ማለት ነው። እንደዛ በቃ ምን ይሰራል ግን ተጨባጭነት የለዋል እንደዛ ነው ቅጣቱ። እናንተ ጋር ያጅ አዎ፣ እንደዛ ነው የባሳ ተንታ እስከ አራት ሺ እስከ አምስት ሺ ማለት እንዴ፣ ቺን አይተው እንደ ሀገራችን ትራፊኮች እንደዚህ የሚገሸልጡት በጣም ይገርማል። ስለዚህ ይሄ ልጅ ደሞዝን የሚያደርገው ለትራፊክ ነው በእኛ አዎ፣ በቃ እንደዛ ነው ይሰራል። በዛ ላይ ደግሞ ሰው መጋበዝ ነው። ጓደኞች ካለ ዝርዝር እንኳን ከሌለው ያለውን ድፍን አምስት መቶ ሪያል ይጋብዛል ማለት። አትጋብዝ ማለት አይደለም። ለምን እንደዚህ ታደርጋለህ ምናምን ስለሆነ እኔንም ጭራሽ አይሰማኝ። በጣም ይገርማል። ስለዚህ ይሄንን ሰው አንቺ በውስጥሽ የማይረባ ሰው ነው ብለሽ ስለሻል፣ ይሄ ልጅ አያዋጣኝም የማይረባ ነው ብለሽ ስለሻል አዎ እላለሁ። ግን በጣም ነው የምወደው፣ ደግሞ ልለየው አልቻልኩም። ግን ደግሞ ሁኔታውን ሳየው እንዴት ነው አብሮ የመሆነው ላለመውደድ? አዎ ልክ ነሽ። ግን ለልጁ ያወጣሽለት ስም አለ ወይ? አንቺ ለራስሽ በውስጥሽ የሳልሽው የሆነ ያወጣሽለት ስም አለው የሆነ ስዕል አለሽ ወይ? ልጁ ያስፈራሻል፣ ነገ አይረባም ይሄ ልጅ የሚሻለኛል ብለሽ የምትሰጊበት ነገር ካለ ይሄንን ህልም ይህንን ህልም ያየሽው ከዛ አንጻር ነው። ለምሳሌ አጅሬው ውስጥሽ ያለ መንፈስ ሊሆን ይችላል፣ ወይም ደግሞ ፍርሃትሽ ሊሆን ይችላል። ራስሽ ኢሜጅ ይሰራል በውስጥሽና ህልም፣ በነገራችን ላይ እኛም ህልምን አስበንበት፣ አቀደንበት የምናይበት ሁኔታ አለ። አንዳንዴ የቀን ፍራቻችን ይመጣል፣ መንፈስም ደግሞ ያንን በተግባር ይፈጽመዋል። የፈሩት ይደርሳል፣ የጠሉት ይወርሳል የሚባል ነገር አለ። ልክ ከተጋባችሁ በኋላ ድሮንም አንተን አቅፍ ነበረ ብለሽ ከወለድሽም በኋላ ሳትወልጂም ብዙ ወጪ ካወጣሽ በኋላ ግን ልትለያዪ ትችሉ ይሆናል እና ይሄን ልጅ ጥሩ ጎኑን ፈልገሽ ከኔ ጋር ነሽ አዎ ዕቃ እያንኮሻኮሽ ስለምን ነው ስልኳ አጠገብ ይኸውልሽ ምክንያት ፈልገሽ ልክ እንደምታፈቅሪ ሁሉ ምክንያት ፈልገሽ ይሄ ልጅ እንዲስተካከል አድርጊ። ይሄ ይሄ ነገርህን አልወደድኩትም፣ አቋምም በዚህ በዚህ ጉዳይ አልወደድኩም እና በመንቀጭቀጭና በመቸኮር የተነሳ የሰበሰብከውን ገንዘብ እያጣህ ስለሆነ ነገ ከነገ ወዲያ ደግሞ ይሄ ነገር ያሰጋኛል። ምን ትላለህ ብለሽ ማማከር ነው። ከዛ መልሱን መስማት ነው። ከአንቺ ብር ይበደራል ሲጭኝ ልጅ አይ እኔ አይለኝም። ብዙ ጊዜ ያኔ አልፎ አልፎ አንዳንዴ አንዴ ይሰጠዋል። እሱ ሲሰጥ ለምሳሌ በጣም አሁን አዎ እሱም ይሰጠኛል። እኔ በስራ በመፈታበት ሰዓት ይሰጠኛል። ሲጀመር እሱ ብር ካለው ጣጣ የለውም አይደለም፣ ለኔ ለማንም ነው የሚበትነው። ጥሩ ስለዚህ፣ ይሄ ልጅ የዋህነት እንዳለበት ለምን አንድ ጥሩ ጎኑ አታይለትም? ይሁን መልካም ጎኑን አይተሽ፣ ያየሽው ህልም እንድትለያዩ የሚፈልግ መንፈስ እንዳለ ብቻ አስበሽ፣ ለምን ይሄ ነገር አታልፊውም? ሌላ ሴት ጋር ሆኖ ከሆነም አይነ ጠላው ትሆን ይችላል የመጣችው የመጣቸው፣ አንቺ ጋር እሱ ካንቺ በፊት የነበረች ሴትም ትሁን አሁን ካንቺ በኋላም የሆነች ሴት እሱ ጋር ካሷ አጠገብ ያለች ሴት አይነ ጠላው እሷን መስላ ትመጣለች፣ እና ይሄ ሰው እንደዚህ ነው ብላ ታሳይሻለች። አልፈልግም ብለሽ ስትታይ ለሷ ምክንያቱም ባዴ ነው ብላ የምታስበው አይነ ጥለዋል። እሱ ላይ ያለችው መንፈስ አንቺ እንድትታዩ ትፈልጋለች። ብኩን እንዲሆን የምትፈልገው መንፈስ፣ ገንዘቡ እንዲበትን የምትፈልገው መንፈስ ገንዘብ ከያዘ ትዳር፣ ትዳር ከያዘ ልጅ፣ ልጅ ከያዘ ደግሞ ወግ ማድረግ የሚባል ነገር አለ። ስለዚህ እዛ ደረጃ እንዳይደርስ ገንዘቡን እዚሁ ማባከን እንፈልጋለሁ ብላ የምታስብ አይነ ጥላ መንፈስ እያባከነችው ስለሆነ፣ አንቺ ደግሞ ይሄን እንደ አንድ የመበሳጫ መንገድ፣ እንደ አንድ ደካማ ጎንና እንደ አንድ ችግር ስለምታዩ ለእሷ ደስተዋል ነው። ስለዚህ እሺ፣ ግን እምነቴስ እምነቴንስ እንዴት ላምጣው? እምነት እኔ አሁን ምንም ብወደውም ግን እምነት የሚባል ነገር የለኝም በሱ ላይ ማለት ማለት ምን በቃ ይሆናል አደለ? ይሄ እኮ ነው። ታዲያ ያየሹ ህልም እኮ እሱን ነው የሰራሹ አይምሮሽ የሳለውንና የፈራሽውን ነገር ነው የሚያመጣው። መንፈስ የሚሆን አይምሮሽ የሚሆን ብቻ ያን ምስል ይከስታል። ነው እኮ የምልሽ አንቺ ውስጥ ያለው ያ፣ ቅድም ናልኩኝ ርዕስ የጻፍኩት ዛሬ የምንኖረው ትላንትና ያሰብነውን ሀሳባችንን ውሳኔያችንንና እንዲሁም ፍላጎታችንን ነው ወይ ብዬ ስል፣ በጥሩም በመጥፎም እንደዛው ነው። ለምሳሌ ዛሬ አሁን የምትፈሪው ትናንትና ባሰብሽው ሀሳብ ነው። ወይም ይሄ ልጅ በተረዳሽበት መንገድ ነው። ልጁን ትፈልጊዋለሽ፣ ግን የምትፈሪው ደግሞ ሀሳብ አለ። ልጁን ማመን አልቻልሽም። ስልኩ ላይ ለምሳሌ ከሴት ጋር ያየሽው ከአንድ ብቻ አይደለም፣ ከብዙ ሰው ጋር ይጻጻፋል እና ምንድን ነው እንዲሰጠኝ ፈቃድ እኮ ምንድን ነው ታዲያ? እንድትቀጥይ ያስገደደች እንደዚህ መሆኑ እያየሽ ለምንድነው? እንድትቀጥይ ያስገደደች ስለምወደው ነው። መልካም። ስለዚህ እነሱም ቢጠየቁ እኔ መተው አልቻልኩም ስለምወደው ነው ሊሉ ስለሚችሉ አንድ ነገር እናደርግ። ስሙን ጽፈሽ ሱባኤ ግቢ። ስሙን ጽፈሽ ሱይ እሺ። ከዛ በኋላ መስተፋቅር ምናልባት አያረግም ብለሽ የምታስቢ ሰው ቢሆንም መስተፋቅር እንኳ ባይሆን የእሱ የቡዳ መንፈስ ወይም ወይም የእሱ የዝሙት መንፈስ ወይም ደግሞ የእሱ እዛም እዛም የሚልበት መንፈስ አንቺ ጋር መጥቶ አንቺን ብኩን እያደረገች ሊሆን ይችላል። ወይም ደግሞ የአንቺው የራስሽ መንፈስ አንቺ ጋ ያለው ደግሞ እሱ ጋ ሄዶ እንደዚሁ ቃዥቃዣ እንዲሆን ሊያደርገው ይችላል። ከመንፈሱ አንጻር ካየ ነው ያው መምሪ ግን እርግጠኛ አይደለሁም እንጂ እኔ እና እሱ የተገናኘነው ስደት ላይ ነው ማለት ነው። እና ብየሱ ቤተሰብ እና የኔ ቤተሰብ በጣም እርቀት አለው። ከዛ በአንድ ላይ በምንኖርበት ሰዓት ያኔ የሰፈር ሰዎች ምናምን ይነግሩኛል። እነሱ እኮ እንደዚህ ናቸው፣ ዘራቸው እንደዚህ ነው። የሆነ የቡዳ መንፈስ እንዳለባቸው በትንሽ ቢሆን ታዳድቻለ። ምናልባት

ሸበካ ማለት ዋይፋይ ነው። አሁን አይሰማም። እሺ አረው ወይ ፈን ነበር ነው? ሰው እየጠራሽ ነው። ያንተ ይሰማኛል። አረ አይደለም፣ ወደዛው ነው የሚያወሩት። እንትን አለ ጭውውት ስላለው ቦታ መቀየር የምትች ከሆነ ብዬ ነው። እርስ በርሳቸው ነው የሚያወሩት ሰዎች። መልካም። ስለዚህ እንግዲህ የቡዳ መንፈስ የዝሙት መንፈስም ሊሆን ይችላል። የዝሙት መንፈስ በራሱ በቡዳ መልክ ነው የሚገባው አንቺ ውስጥ። ለምን ሳያይሽ ዝሙት ስሜት አይመጣበትም? አንቺን አይቶሽ ነው የዝሙት ስሜት የሚመጣበት። ሌላው ደግሞ መስተፋቅር የሚባለውም እንደዚሁ የቡዳ መንፈስ ነው። መስተፋቅርም ይቺ ልጅ ወድጃታለሁ፣ አይቻታለሁ፣ አምራኛለች፣ ኮከቧ ከኔጋ ይገጥማት ሲል ቡዳይቶች ነው። ስለዚህ ሰላቢም መስተፋቅርም የዝሙት መንፈስ ነው። ያው ዞሮ ዞሮ ቡዳ መንፈስ ነው። ተመልካች ነው። ረአይት ይላል ዘፍጥረት ዘፍጥረት ስድስት ላይ ራእይት ይላቸዋል ተመልካቾች ማለት ነው። ረአየ ማለት ተመለከተ ማለት ነው አየ ማለት ነው። እና የሚያዩ ናቸው። ከርቀት ሁሉ ነገር ማየት ይችላሉ። እና ይሄ ልጅም አንቺን በዚህ ልክ የሚያንቀሸቅሸውም እንደዚህ ብኩር እንዲሆን የሚያደርገው የቤተሰቦቹ መንፈስ ይሆናል። ደጋግሜ ሳስተምር ሰምተሽ ከሆነ የቡዳ መንፈስ እጃችን ላይ ገንዘብ እንዳይበረክት ያደርጋል። ገና ደግሞ ስንቀበለው በአንዴ ነው የሚበላው ብትንትን ይላል። በማይረባ ነገር አንቺ እኮ ትራፊክ ሲቀጣው መብራት ሲጥስ አራት ሺህ ሪያል ከሆነ በጣም ከባድ ነው። በእርግጥ አምስት መቶም እያሉ ያሉ ሰዎች አሉ። በጣም ውድ ነው፣ ከባድ ነው አራት መቶ ሪያል የሚሆን አራት ሺህ ሪያል የሚሆን ገንዘቡን የሚጨርሰው በዚህ ጉዳይ ከሆነ ይሄ ልጅ ብኩን ነው የሚሆነው፣ በመንፈሱ ምክንያት አንቺ የምትሆንም አይሰማም፣ ህይወቱ ራሱ ብኩን ነው። እና አንደኛ ከቻልሽ ጸልይለት፣ የወደድሽው ግን ከምን አንጻር እንደሆነ ሱባኤ ግቢበት ጸልይበት፣ ስሙን ጽፈሽ ገሌ ከገሌ የመጣች መናፈስ መናፍስት ታሰሩ፣ እግዚአብሔር ከዚህ ሰው የመጣብ ይመፈሳለሁ ሚካኤል ሆይ እርዳኝ ብለሽ ጸልየሽ ለማወቅ ሞክሪ ያሳይሻል። አዎ ከሱ ሰውዬ የመጣ አለ ይልሻል። የሚጠብቅሽ መልአክ ራሱ መንፈሱም ደግሞ የተያዘ ከሆነ አዎ ከሱ መጥቻለሁ፣ ይኸው እንደዚህ በዚህ ቀን የመጣው ብሎ ደግሞ ከነ ሁኔታው መቼ እንደገባ አንቺ ውስጥ ያሳይሻል ማለት ነው። በሩካቤ ራሱ ይተላለፋል ታውቂያለሽ። በሩካቤ አብሮ በመተኛት በመዳራት፣ በሩካቤ ቡዳ መንፈስ ሰማንያ እና ዘጠና ፐርሰንት ይተላለፋል፣ በጣም በጣም የሚተላለፈው ግን ያው እኔ ያሰብኩት ትንሽ የጠረጠርኩን ነገር ቢኖር ከሱ ከአባቱ ከፋዘሩ የመጣ እንዳለ እኔ ያው እሱ ሲነግረኝ፣ ማለት አባቴ ሶስት ሚስት ነው ያለው፣ ግን ክርስቲያን ናቸው። ሶስት ሚስት ነው ያላቸው ምናምን ይለኛል። እንደም ብለው ተስማምተው አንድ ቤት እንደሚኖሩ ነው የሚነግረኝ ማለት ነው እኮ። ኦርቶዶክስ አይደሉማ አሁን ተበላልተው። ብዙ ጊዜ የቡዳ መንፈስ ያለባቸው ቤተሰቦች ለስሙ በጎረቤቶቻቸው እንዳይታሙ ወይም ነገር እንዳይሆን ማተብ ሊያስሩ ይችላሉ ወይም ደግሞ የሆነ እምነት ተከታይ ሊመስሉ ይችላሉ። ግን ይሄ መንፈስ ያለባቸው እና በዚህ ዘር ውስጥ ያሉ ሰዎች የአክስቴ አጎት ልጅ ሊጋቡ ይችላሉ፣ እርስ በርስ ሊተሳሰሩም ይችላሉ። ይሄ የመንፈሱ ባህሪ ነው። በጣም ከባድ ነው። በተለይ ጠቋር ከሆነ ቡዳ የሆነባቸው በቃ ይሄ ነው የሚያደርገው። ጠቋር ዘመዳማቾችን ማጋባት ይወዳል። ሁለት ተማማቾች አንድ ባል ማግባት ምናምን፣ ይሄ የተለመደ ነው። ጠቋር እንደዚህ ነው የሚያደርገው። ስለዚህ ከዚህ ልጅ ራቂ። አትራቂ የሚለው ነገር ሚያር ለሞወስ ነው። ግን ከሱ የመጣ መንፈስ መኖር አለመኖሩን ቼክ አድርጊ። ሶስት ሚስት አግብቶ መኖር ማለት ከባድ ነው። ሙስሊሞች ራሳቸው እንኳን አሁን እየተዉት መጥተዋል። እንኳን እንኳን ኦርቶዶክስ ወይም እንኳን ክርስቲያን ቀርቶ ይሄ መበላት ነው። ተበልተው ነው እነዚህ ሴቶች ተበልተው ነው ማለት ነው። አሁ መምር እየገንን ለራሴ ራሱ በጣም ነው ጥያቄ የሆነብኝ እሱም ስች በፊት ይሻ ነበረ በኋላ የጸሎት ህይወት በጣም እደከመእየደከመነው የመጣው ጭራሻ የጸሎት ሀሳብ ሁሉ እንዳስብ ነው ማለት ነው ስለዚህ አሁን አንደኛ ቅድም መጀመሪያ የሚያውራነው ነገር ነው የጸሎት ይወት የጸሎት ሀሳብ ከውስጥሽ ንቅል ብሎ እንዲወጣ የሚያደርገውም ይኸው መንፈስ ነው። እንዳይመችሽ በቃ እንዲጎረብጥሽ፣ ስሜት ውስጥ ጥሩ እንዳይሆን ነገሮች እንዳይመችሽ የሚያደርገውም ይኸው መንፈስ ነው። ስለዚህ መጀመሪያ ማሰር ልመጃ ማን የመጣ ሆኔ ውስጥ ታሰር፣ በስላሴ ስም ሕይወቴን እድሌን፣ ገንዘቤን፣ ሀብቴን፣ ንብረቴን ተው ልቀቅ ብለሽ በመላእክት ስም ማውገዝና ማሰር አለብሽ። ያልታሰረ መንፈስ አሁንም ጎግጥ አገባ እያለ ገንዘብ ልክ ስታከማችሁ ይመጣል። በሰው ላይ አድርገው አንዳንድ ጊዜ አላጋጠማችሁም? ደሞዝ ጊዜ ጠብቆ ገንዘብ ልክ ስታገኙ፣ ችግሩም ተበዳሪውም፣ ባለ ዕዳውም ደሞዝተኛውም መጥቶ ገንዘባችሁ ላይ ይሰፍርበታል። ግራ ነው የሚገባችሁ። ልክ ሰዓቷ ሲደርስ ጠብቆ የሚደውል የደሞዝ ጊዜ ላይ እንትን የሚያውካካ ሰው አለ። ኔትወርክ ተቋረጠባት መሰለኝ እና የእናንተን ገንዘብ ሊያስበላ የሚፈልግ መንፈስ እናንተ ላይ ሆኖ ሰዎች ላይ ያስደውላል ማለት ነው። ያስደውላል። አስደውሎ ለማጥፋትም፣ ለማውደምም፣ ለመገባበዝም፣ ለማበደርም፣ በህመም ምክንያት ገንዘብ ለማውጣትም፣ ሁሉም ነገር የሚጠረቃቀመው ሳንቲሙ በሚመጣበት ሰዓት ነው። ቀድሞ ያቀደውን ነገር ያደርገዋል ማለት ነው። ይሄን ወደዚህ እናድርገው። ስለ ልጁ ይሄን ጸልይ ግን ከመጸለይሽ በፊት መስገድ ማን ነው ማሰር አለብሽ። ታሰር ብለሽ በምትወጁ ታቦት ስም እሰሪ። ይሄንን ካላደረግሽ በፍጹም አለሽ በፍጹም በቃ፣ ወደፊት አንድ ስቴፕ ሜዳ ትሽ። እሺ ማሪ። እሺ፣ እኔ ለራሱም እኮ ገንዘብ ምንም አይበረክትልኝ። በተለይ አስራት አውጣለሁ ካልኩኝ ጭራሽ አይሳካልኝ በጭራሽ። አስራት ለራሱ ሳላወጣ ነው። ይገርማል በጣም። እሺ እና ይኸውልሽ ደግሞ ለሰዎች ምንም ነገር ባደርግም በጭራሽ እንትና ክፉ ፊት ነው የሚያሳዩ ማለት ነው። ከና እኔ ከቤተሰቦች ማንስተው ማለት ነው። ይኸውልሽ ከአስራት ገንዘብ ጋር በተገናኘ መጀመሪያ አንቺ ራስሽ የራስሽን ገንዘብ መያዝ ልመጅ፣ መጀመሪያ የሚበትንብሽን መንፈስ ተቆጣጠሪ። አስራት ገንዘብ ገንዘብ እያወደምሽ አስራትም ደግሞ ስታወጪ ራሱ አስራትን እንደምንድነው የምታዩው እንደ ብክነት እንደ ኪሳራ ነው የምታየው ማለት ነው። ስለዚህ አስራት የምናወጣው መጀመሪያ እኛ ገንዘባችንን መቆጣጠር ስንችል ነው ማለት ነው። አመሰግናለሁ። እግዚአብሔር አክብርልን። ሰላም